ወላሂ በዛ ሰዓት በቃ የኔ ጭንቀት የኔ ለራሴ ህይወት ማሰቡን ትቼ የልጆቼን ነበረ። አይን አይን ሳየ ነበረው የነሱ ጭንቀት ነበር ያስጨነቀኝ ነበር። ሱብሃንአላህ የዚች ልጅ ጉዳይም በቃ ልክ በሷ ቦታ ሁኚ ሳስበው በቃ ልክ ያንን ቀን አስታወስኩት። በዛ ሰዓት በቃ ስለ ልጆቼ ደህንነት ብቻ ነበረ ማስበው በቃ መጥፎ ነገር ያጋጥማቸው ይሆን አንድ ነገር የሆኑብኝ ይሆን እያልኩኝ በቃ በውስጤ ተኩስ እኮ ሲሰማ በቃ ሰውነቴ ድንግጥ ሰውነቴ ቅድድ፣ በቃ መሬቷ ተሰንጥቃ ብትውጠን ነፍሴ እና እንደዛ እያደረግኩኝ ነበር። የዛ ሰዓት ስሜቱን በቃ አሁን እሷን ሳያት በቃ ውስጥ የተነካ ውስጥ የተነካ ያ አላህ በቃ ቅያማ ቀርባለች ነው ያልኩት። በቃ ሌላ ምንም አላልኩኝ። ነቢያችን ሰለላሁ ዓለይሂ ወሰለም ቅያማ ቅርብ ስትሆን እንደዚህ በቃ ሞት ይረክሳል፣ አንዱ አንዱን ተነስቶ በቃ መገዳደል ይበዛል ብለዋል እና ምናልባትም ቂያማ እየደረሰ ይሆናል ምናልባትም አሁን ቅርብ ነው ብዬ በቃ ውስጤ በጣም ፈራ፣ በቃ በጣም ጨነቀኝ። እና እንደ በቃ እስኪ ያለንበትን አኸዋል እኔ እንጃ አያስፈራም? እስኪ ያስቡት እናንተ። በጣም እኮ የሚያስፈራ ጊዜ ላይ ነው የደረስ ነው። በየቦታው ጦርነት ጦርነት፣ ለህጻናት እንደዚህ ፊት ለፊታቸው ላይ መሳሪያ ተደቅኖባቸው እየተንጠሸጠሸ እናታቸውም እነሱም እየተሳቀቁ እንደዚህ ተጨንቀው ተጨንቀው ተሳቀውም ግን ሞት ላይ ቀርላቸው ተገደሉ መጨረሻው እና በጣም የሚያሳዝን በጣም የሚያሳዝን ሁኔታ ነው። በሱዳን ውስጥ ያሉ እህቱ ወንድሞቻችንን አላህ ፈረጃውን ቅርብ ያደርግላቸው። በጣም ነው ያዘንኩት፣ ወላሂ ስሜቱን ስላወቅኩት ከዚህ በፊት በጣም ነው የተሰማኝ። እንደዚህ ስቅቅ ልጆቹ ሁላጅ በቃ ሲንጫጩ፣ እኔ እንጃ፣ እናቲቷ አስረ ሰውነቷ ሪፍ ሪፍ ሲል ሰውነቷ በቃ እንትን ሲል ልክ በቃ እኔ ያጋጠመኝ ነገር ነው፣ ቁጭ አለብኝ እና ከምንም በላይ ደግሞ የልጆቻችሁን ፍራቻ የልጆቻችሁን በቃ መንቀጥቀጥ ስታዩ በጣም ውስጥ ያደማል። ወላሂ ነው የምላችሁ። ጦርነት እኔ እንጃ። በጣም አስከፊ ነው። አላህ ከሁሉም ሀገር ያለ ጦርነትን አላህ ያንሳው። እሱ ነው ያመጣው ፈተናውን እሱ ያላቅልን። ይህን ነው የምለው እኔ ውዶቼ፣ ሁላችንም ዱ እናደርግላቸው። በጣም ከባድ ሁኔታ ላይ ነው ያሉት። በጣም የሚያስፈራ ነው። ሚዲያው እንዳለ ስለነሱ ነው የሚወራው። እስከ ዛሬ በፍልስጤም እህት ወንድሞቻችን ነበረ እያዘን ልባችን እየደማ የነበረው። አሁን ደግሞ ወደ ሱዳን እህት ወንድሞቻችን ተቀይሯል። እንግዲህ በጣም የሚያሳዝን ሁኔታ ነው። ይህ ሁላ እንግዲህ ቂያማ መቅረቡን የሚያሳየን ነው ብዬ ነው የማስበው። ሁላችንም ዱአ እናድርግ፣ አንዳችን ለአንዳችን መልካም እንተሳሰብ። ወላሂ የኛ ክፋት ነው የኛ በቃ ወንጀል የኛ መጥፎ ስራችን ነው ለዚህ ሁሉ ፈተና የሚዳርግን እና በጣም ከባድ ነው ያለው ሁኔታ። ዱአ ያስፈልገናል። ዱአ እናደርግ ሁላችንም። በአቅማችን ጥሩ ነገር መልካም ነገር እንስራ። በቃ ለዱንያ ለዱንያ ለዱንያ ከምንሮጥ ለዚች አጭር እድሜ ወላሂ ያለንን ተጠቅመን ባለን ተደስተን ሰዎችን ማስደስተን ማንንም ሳናስከፋ አውፍ ተባብለን ለዚች አጭር እድሜ ራሳችን መልካም እናደርግ። ስለዱንያ አንጨነቃችሁ፣ ውዶች። እንግዲህ የዛሬ ቪዲዮ ይሄን ነበረ።